አሰላሙ ዓሌይኩም ወረህማቱላ በረካቱሁ። እንደተከበራችሁና የምወዳችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሙስሊም ወንድም እህቶቻችን እያል እስኪ አንድ ካስተማረኝና በጣም ከወደድኩት እኔም ራሴንም ከፈተሽኩበት አንድ የሆነ ታሪክ ላካፍላችሁ። ታሪኩ እንዲህ ይላል። አንድ ወንድማችን አንዲትን ሴት ለትዳር የልጅቶን ወላጆች አምስት ጊዜ ሽማግሌ እየላከ አስጠየቀ። በጌታ የሆነብኝ ይችን ሴት ካላገባሁኝ እድሜዬን ሙሉ ሳላገባ በላጤነት አሳልፋለሁ ይል ነበር ከዚች ከዱንያ ምንም ነገር አልፈልግም ይችን ሴት ብቻ ቢሆን እንጂ ይል ነበር። አላህ ጥራት ይገባውና አምስት ጊዜ የልጅቷን ቤተሰቦች ሲያስጠይቅ እንቢ ብለው መለሱ። በስድስተኛ እሺ ብለው ተቀበሉት። የመጀመሪያ የትዳር ጊዜያቸውን ሚስቱን በ በካንሰር በሽታ ታመመች። በመጀመሪያ የትዳር ጊዜያቸው ሚስቱ በካንሰር በሽታ ታመመች። እኔም እናንተም አላህ ይጠብቀን እና ይላል ማለት ነው። ወራት እያስታመመ ቆየ። ምናልባት መድኃኒት አሜሪካ ሊገኝ ይችላል ተብሎ ይታሰባል አሉት። ሁለት ዓመት ሙሉ አሜሪካ ሲያሳክም ሲያስታምም ቆይቶ እዚያው አሜሪካ ሞተች። ጀናዛዋ ሀገሩ ይዞ ሀገር ይዞ መምቶ ተሰገደባት። አላህ ጥራት ይገባውና እንዲ እድለኛ ሴት ደስተኛ ህይወት ከዚች ሴት ጋር ነው ብዬ እጠረጥር ነበር፣ አስብ ነበር። ቀሪው ቀሪውን ጨርሶ በስራ ምክንያት ሙሉውን ጻፈ መጻፍ አልቻልኩም። ከዚህ በታች የእኔ ምክር ነው። አንዳንዴ እኛ ወንዶች ማግባት የምንፈልጋትን ሴት በተደጋጋሚ አስጠይቀን ጠይቀን እንቢ ካለችን ለኸይሩ ነው ብለን መተው ይኖርብናል። ምክንያቱም አላህ የሩቅን ስለሚያቅ ለእኛ ጥሩ እናንተ ተገቢ እንዳልሆነ ስላወቀ ሊሆን ይችላል ለማግባት ከመምረጣች ከመረጥናት ሴት የተሻለ ሊሰጠን ነው ብለን በማሰብ ማቆም ይኖርብናል። ግትር ሙጭጭ ማለት የለብንም። ከኛ ምርጫ ይልቅ ያላህ ምርጫ ይመረጠልናል ይበልጣል ይላል ማለት ነው እና ይሄ ብዙ ጊዜ እንደዚህ አይነት ነገር ስለሚያጋጥም ማለት ነው። እኔ በጣም ነው እንትን ያለኝ ታሪኩ ማለት ነው ማለት አስባችቷል ከእሷ ውጭ ማግባት አልፈልግም ብሎ እሷን ነው ብሎ ስድስት ጊዜ ሽማግሌ ልኮ በስድስተኛው እሺ ተብሎ ከሁለት ወር የጫጉላ ጊዜ በኋላ እሷ የካንሰር ታማሚ ሆና አሜሪካ ሁለት አገር ሁለት አመት አስታሞ ከዛ ሙታበት ብቻ ታሪኩ በጣም ረጅም ነበር ና እንደው አንዳንድ ጊዜ ሰዎች እኛ የመረጥ ነው ሳይሆን አላህ የመረጠልን ነገር ጥሩ ነው ብለን አምነን መቀበል ነው ብዙ ጊዜ አንዳንድ ሰዎች የሆነ በተለይ ወንዱ የሚሆን ሴት የሆነ የሚወዱትን ሰው ካጡ በቃ እኔ ከዚህ በኋላ ትዳር ምን ይሆነኛል እሱም ቀርቷል ዝም ብለው አንድን ሰው እያሰቡ አንድም ሰው በአእምሯቸው ውስጥ ስለው እያንሰላሰሉ የሚኖሩ ሰዎች አሉ። ይሄ ተገቢ ነው ብዬ አላምንም ማለት ነው። ምክንያቱም ያ ሰው ለኛ አይደለም፣ ያ ሰው በቃ ለኛ አልተፈጠረም፣ እኛ ጋር መኖር አይችልም። እዛ ወደ ነው አፍቀደ ነው ሊሆን ይችላል፣ ግን ለእኛ ካልሆነስ ለእኛ የሚሆነን እኛ ጋር አብረው የሚኖረውን አስተሳሰቡም፣ አመለካከቱም እኛን የሚወድን እና እኛን የሚያከብረን ሰው ጋር መኖር እየተሻለ ነው ማለት ነው። እኔ ለትዳር መካሪ ወይንም አስተማሪ ሁኔ አይደለም፣ እኔ የተሻልኩ ሰው ሁኔ አይደለም። ግን ብዙ ነገሮች እነዚህ ነገሮች ስለሚፈጠሩ ስለማቅና እያየንም ስለሆነ አንዳንድ ሴቶች አሁን አንድ ወንድ ከከዳቸው በቃ ሁሌ እሱም ቀርተዋል እሱም ከርቶኛል እሱም እንድ ብሏል እያል ብዙ ሰዓታችንና ብዙ ጊዜያችንን የምናሳልፍ ሰዎች አለን። ወንዶችም አንዲት የሚወዳት ሴት የሆነ ከርታው ወይም በሆነ ነገር ከተለየችው እሷም ቀርታለች ከእሷ ወዲያ ትዳር ከእሷ ወዲያ ምናምን እያል ብዙ ጊዜያችንና ሰዓታችንን የምናሳልፍ ሰዎች አለን። ጊዜ ቁሞ አይጠብቅም። በሰዓቱ መውለድ፣ በሰዓቱ ማግባት፣ በሰዓቱ መደሰት ያስፈልጋል ለማለት ነው ማለት ነው እና ትምህርቱ ምንድን እንደተረዳሁኝ በቃ፣ ለኛ አላህ የመረጠልን ነው እንጂ እኛ የፈለግነው ላይ ሙጭጭ ማለት ተገቢ አይደለም፣ ለማለት ያክል ነው። በሌላ ቪዲዮ እስከምንገናኝ ሲቸርን ሰንብት። ሰላም አለይኩም ወራህመቱላሂ ወበረካቱ።